17 ዓመት ኖራ የሰራችውን ጂ ፕላስ ዋን ቤት ቤተሰቦቿ ከልክለዋት፣ ያንተ ወጥቶ ነው የሚሉት እና የምን ቤት ቤት የለሽም እና ለወንድሜ ከአዲስ አበባ ጠርታ ቤት ቤተሰቦቿ ከልክለዋት እሷ ከሶስት ልጆቿ ጋር በቃ ኑሮዬን ልመስርት ብላ ወደ ትግራይ ክልል ስትሄድ እናትና ወንድምህቶቿ ናቸው ተባብረው ከዛ ቤት አስወጥተዋት። አሁን እዚህ ፍትህ ፍለጋ እኛ ጋር የመጣችሁ ጀጎላ አዲስ አበባ ማለት ነው። እነዚህ ነገሮች ስለሚያሙን ነው። እነዚህ ነገሮች እየሆኑ ስላሉ ነው። እነዚህን ነገሮች እንድታግዟትም እግረ መንገዳችንን እንድታግዙን ስለፈለግን ነው ይህንን ነገር ያደረግንላችሁ። አሁን የምንፈልገው ከእናንተ ድምፅ እንድትሆኗት ነው። ብዙ ዋጋ የከፈላችሁላቸው ቤተሰቦችም ጭምር ተቀይረው ዋጋችሁን የሚያሳጧት ብዙ የሚያለቅሱ እህቶች እንዳሉ ስለምናስብ ነው። ስለዚህ አስራ ሰባት አመት ዋጋ የከፈለችበትና እድሜዋን የጨረሰችበትን ነገር ተከልክላ ነው ወደ አዲስ አበባ ይመጣቸው። አሁንም እየተሳሰረች ያለች ምን ማለት እንዳለባት እንኳን አታውቅም። ስለዚህ ይህንን ነገር እንድታዩት ነው እግረ መንገዱን ብዙ ሰው ስላለ በየቤቱ በቃ እድሉን ስለማላገኘው ልንገራችሁ በሚል ነው። እናመሰግናለን። ኤኒወይ ከድምፅ እንድትሆን ነው ድምፅ እንድትሆን ነው። እናመሰግናለን። ሁላችሁም ያለው ነገር ይሄንን ይመስላል። ሶ ስላገኘኋችሁ ደስ ብሎኛል። አብረሽ ስላወቅኩ በተለይ ዛሬ ነው ያው የተዋወቅነው ሚዲያ ላይ ባቅ ነው። መልካም ነገር በጋራ እንደምንሰራ ተስፋ አደርጋለሁ። መልካም ጊዜ የሆንላችሁ። ይህንን ነው ማለት የምፈልገው። ሬጅ ያልጨረሽው ነገር አለ። ኤኒወይ ተስፍየ ስንመጣ እንጎበኛለን፣ እንመጣለን። በቃ እንትን እሑድ እመጣለሁ። ከቻርጃ ፒክ የሚያደርገኝ መኪና ማቲ ላክ። ስንት ሰው ናችሁ ነው የምትመጡት? እኔ ብቻዬን ነኝ። ቻርጃ ፈልጊያ ሰው ጀማ ሆናችሁ ነው ? ብቻ ና ከብድን፣ ብቻሽን አትፈሪ። ጎንብ እናፈንዳለን። ምናምን ያላችሁ ሰዎች ነበራችሁ፣ እነማን ናችሁ ስኪለወልካችሁ ሁአለን አካውንቲ ፎሎ አድርጎት እኔ ያለው እያሉ ነው። በውስጥ ፎሎ አድርጎኝ ቁጥራችን አስቀምጦ እውነት እንሄዳለን። እኔ ከአብርሽ ጋር እኮ ችግር የለብኝም። እንሄዳለን ሰርጉ ነው